ጥልን ተመልካቾቻችን፣ ይህ አዲስ ሚዲያ ኔትወርክ ለሆነ አዲስ አበባ ታማኝ ግብር ከፋዮች የአዲስ ሚዲያ ኔትወርክ በቀጥታ ስርጭት ወደ እናንተ ሲያስተላልፍ ነበር፣ የእውቅናና የሽልማት መርሃ ግብሩን በተመለከተ ማለት ነው። ዘገባዎቻችንም እዚሁ ላይ ነው ትኩረት የሚያደርጉት አብራችሁን እንድትቆዩ በአክብሮት እንጋብዛለን። ዜናዎቹን እየመራን ራቢያ ሰይድ እና በምልክት ቋንቋው ደግሞ ፍቅር ተከበደ አብረናችሁ ዘልቃለን። የሀገርን ሁለንተናዊ እድገትና ለውጥ በዘላቂነት ማረጋገጥ ይቻል ዘንድ ግብርን በታማኝነትና ግልጸኝነት መክፈል የሚያስችሉ አሰራሮች ተጠናክረው እንደሚቀጥሉ የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር አስታወቁ። አፈ ጉባኤው የአዲስ አበባ ከተማ አስተዳደር ለታማኝ ግብር ከፋዮች በሰጠው እውቅና መርሃ ግብር ላይ ተገኝተዋል። ተመልካቾቻችን የዚህ ዜና ዝርዝር እየተዘጋጀ ይገኛል፤ እንደደረሰኝ ያቀርባለሁ። የታማኝ ግብር ከፋዮችን ቁጥር በማሳደግና ቀልጣፋ የግብር ስርዓትን በመዘርጋት የአዲስ አበባ ሁለንተናዊ እድገትና ለውጥን የማሳለጥ ስራ ተጠናክሮ እንደሚቀጥል የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አበቤ አስታወቁ። የአዲስ አበባ ከተማ ግብራቸው በታማኝነት ለከፈሉ ግብር ከፋዮች እውቅና ሰጥቷል። እውቅና የሰጡት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አበቤ የታማኝ ግብር ከፋዮች ቁጥር እየጨመረ ከፍተኛ እድገት እያሳየ ይገኛል ብለዋል። 2010 ዓ.ም 33 ቢሊዮን የነበረው የከተማዋ ገቢ በ2017 ወደ 233 ቢሊዮን አድጓል ብሏል ከንቲባዋ። ለዚህም ስኬት ለታማኝ ግብር ከፋዮች ምስጋና አቅርበዋል። የገቢ እድገቱ በአዲስ አበባ የኢኮኖሚ መነቃቃትና ለውጥ የሚያሳይ ነው ያሉት ከንቲባዋ በተከታታይ ተገንብተው እየተቀመሩ ያሉ ግዙፍ ፕሮጀክቶችም ማሳያ ናቸው ብለዋል። የዚህ ገቢ እድገት የኢኮኖሚያችንን መነቃቃትና ለውጥ በግልጽ የሚያሳይ ነው። በከተማችን ጤናማ የገቢ አሰባሰብ እና የታክስ አስተዳደር ስርዓትን በተሻለ መልኩ በመተግበራችን የከፈላችሁትን ግብር መልሰን ለከተማችሁ መገንባትና መዘመን መዋላችንን ለማረጋገጥ አብረን የቆጠርናቸው ያሉ የስኬት ሪቫኖች ማሳያዎች ናቸው። የከተማ አስተዳደራችሁ ታማኝነትን የሚጠብቀው ከእናንተ ብቻ አይደለም። የከፈላችሁትን ግብር በታማኝነት ስራ ላይ በማዋል እያስመዘገብነው ያለናቸው ተጨባጭ ለውጦችና ልማቶች የእናንተኑ ስራዎች ለማሳደግ ለማሳደግና ለማስፋት ብሎም የበለጠ ሀብት እንድትፈጥሩ እድሎችን በሰፊ የሚፈጥሩ መሆናቸው ህያው ማሳያዎች ናቸው። በሚሰበሰበው ገቢ በርካታ የስራ እድል ተፈጥረዋል። የከተማዋ መልክ አዲስ ሆኗል ያሉት ከንቲባዋ አዲስ አበባ ጽዱና ምቹ ሆነ ዓለም አቀፍ ለነዋሪዎቿ ምቹ ዓለም አቀፍ ተመራጭ ከተማ እየሆነች መምጣቷንም ከንቲባዋ አስታውቀዋል። የህዝቡን ኢኮኖሚያዊና ማህበራዊ ተጠቃሚነት እያረጋገጡ ያሉና አዲስ አበባን እንደ ስሟ አበባ ያደረጉ የኮሪደርና የወንዝ ልማት ዳርቻ ልማቶችን ጨምሮ የተሰሩ የልማት ስራዎች በጥቅሉ ከምንሰበስበው ገቢ ከመቶ 71 እጁን ለዘላቂ ልማትና ድህነትን ለመቀነስ ለሚውሉ መርሃ ግብሮች ማዋላችንን ያሳያሉ። በዚህም ስራችን በርካታ የስራ እድሎች ተፈጥረዋል። ኢኮኖሚያችን ተነቃክቷል። የከተማችን መልክ እንዳዲስ ፈክቷል። ከተማችን ጸርታለች። ተቋሞቻችን ከምቹነት ባሻገር እየዘመኑ ነው። ዓለም አቀፍ መዳረሻ መሆናችንም ጨምሯል። ወሳኝ የሆኑ ምክክሮች የሚከናወኑባቸውን ዓለም አቀፍ መድረኮችን ማዘጋጀት እና እንዲሁም ደግሞ በዛው ልክ ክብራችንን ከፍ የሚያደርጉ ሁኔታዎች ከጊዜ ወደ ጊዜ እያደጉ መጥተዋል። ታማኝ ግብር ከፋዮች የሚከፍሉት ግብር ከልማት ስራዎች ባሻገርም የከተማዋ ነዋሪዎች ማህበራዊ ጫናን በማቃለል ማህበራዊ ኃላፊነትን ለመወጣት እያገዘ መሆኑንም ገልጸዋል። ግብር የፍታዊነት ማስፈኛ መሳሪያ ነው እና በየአመቱ ከ14 ቢሊየን ብር በላይ ድጎማ በማድረግ ዝቅተኛ ገቢ ያላቸውን የህብረተሰብ ክፍሎች ለመደገፍና ለመደጎም የምናደርገው ስራ ወደ አንድ ሚሊዮን የሚጠጉ ተማሪዎችን በቀን ሁለቴ በመመገብ የተለያዩ ስራዎችን የምንሰራው ከእናንተው በምንሰበስበው የግብር ትሩፋት በመሆኑ ልትኮሩበት፣ ደስ ልትሰኙበትም ይገባል። በመሆኑ የከተማችሁ እድገት ደማቅ ቀንዲል ሊሆናችሁ፣ ታማኝ ግብር ከፋዮቻችን ለከተማ እድገት ግዴታዬን ልወጣ በሚል ሀገራዊ ወይም ወገናዊ ስሜት ግብርን በወቅቱ በመክፈል በከተማችሁ እድገትና ለውጥ እንዲሁም ለልጆቻችሁ እየሰራን ባለነው አጠቃላይ ምቹነት አይረሴ ደማቅ አሻራችሁን በማሳረፋችሁ ክብርና ምስጋና ይገባችኋል። እጅግ አድርገን እናመሰግናችኋለን። ግብር መክፈል ስልጣኔ ነው፣ ፍትሐዊነትን ማስፈኛ መሳሪያ፣ እንዲሁም መብት መጠየቂያ ስልጣንን ያሉት ከንቲባ ወይዘሮ አዳነች አበቤ ግብር በወቅቱ ና በታማኝነት በመክፈል እንዲሁም ብልሹ አሰራርና ሌብነትን የመከላከል ኃላፊነታቸውን እንዲወጡም ጥሪ አቅርበዋል። ግብር ላለ መክፈል የሚጥሩ የሚሰውሩና የሚያጭበረብሩ አካላትን በቁርጠኝነትና በተቀናጀ መንገድ በጋራ በመከታተል ልናጋልጣቸውና ህጋዊነትን ልናረጋግጥ ይገባል የከተማ አስተዳደራችን ለህገወጥነት ቦታ የለውም ስለሆነም ከግብር አሰባሰብ ስርዓታችን ጋር በተያያዘ በመንግስት ቤት ውስጥም ሆነ በውጪ ያሉ የግብር ሌቦችን በህግ ተጠያቂ የማድረግ ስራችን ውጤታማ ለማድረግ በጋራ እንደ አንድ ቤተሰብ መስራት ከሁላችንም የሚጠበቅ ኃላፊነት ነው ከእናት መቀነት የሚሰርቁ አካላት በእናንተ ታማኝና መልካም ስም ስር ሊጠለሉ አይገቡምና ግብራቸውን በታማኝነት በመክፈል በፕላቲኒየምና ወርቅ ደረጃ ላሉ ግብር ከፋዮች 2018 የግብር አምባሳደር አድርገው የሰየሙት ከንቲቧ ታማኝ ግብር ከፋዮቹ ከተማ አስተዳደሩ በሚሰጣቸው አገልግሎቶችና በሚከወኑ እሁነቶች ሁሉ የከፍተኛ ባለ ክብር ማዕረግና ቅድሚያ አገልግሎት የሚያገኙበትንም ውሳኔ አሳልፈዋል። ዘገባው የባልደረባችን አቡቻሌ ነው። ተመልካቾቻችን እዚሁ ጉዳይ ላይ እንቆያለን። ተጨማሪ መረጃ ሊያደርሰን ባልደረባችን ሰብሰቤ ባዩ በቀጥታ መስመራችን ላይ ይገኛል። ሰብሰበ እንደምናመሻ። አጠቃላይ የነበረው የእውቅናና የሽልማት መርሃ ግብር ምን ይመስላል? የተላለፉ መልእክቶችም ካሉ ብታደርሰን፣ አመሰግናለሁ። ራቢያ እንግዲህ በዛሬው እለት የአዲስ አበባ ከተማ አስተዳደር በከተማ አስተዳደር ደረጃ ታማኝ ግብር ከፋዮችን ክብር ግብር ለሀገር ክብር በሚል ባዘጋጀው መርሃ ግብር ሸልሟል፣ እውቅናም ሰጥቷል። እንግዲህ እነዚህ ታማኝ ግብር ከፋዮች ለእውቅናና ለሽልማት የበቁት በዋነኝነት በ2017 የበጀት አመት በግብር አከፋፈሉ ላይ ላደረጉት አስተዋጽኦ ወይም ደግሞ በከፈሉት የግብር መጠንና በሕግ ተገኝነታቸው ነው። የሕግ ተገኝነት ስንል ደግሞ በዋነኝነት ከደረሰኝ ውጭ ግብይት፣ ደረሰኝ ያለመቁረጥ፣ ግብር መሸሸግ እንደዚሁም ደግሞ የኦዲት ግኝታቸውና የተከፈለው ግብር ወይ ደግሞ ያሳወቁት ግብር መካከል ያለው ልዩነት እንደዚሁ ደግሞ ግብርን በወቅቱ በማሳወቅና የመሳሰሉት መስፈርቶች ተቀምጠው ነው እንግዲህ እነዚህ ግብር ከፋዮች እውቅና ያገኙት። በሌላ በኩል ደግሞ በ2017 የበጀት አመት ከተከፈለው በአጠቃላይ በከተማ ደረጃ ከተሰበሰበው 233 ቢሊየን ብር አጠቃላይ ገቢ ውስጥ ባደረጉት አስተዋጽኦ መጠን ነው እንግዲህ የሽልማቱ የተበረከተላቸው

ታማኝ ግብር ከፋዮች ናቸው በዛሬው ዕለት እውቅና የተሰጣቸው እነዚህም እንግዲህ የከፈሉትን ገንዘብ ስንመለከት ከፍተኛው 289.6 ሚሊዮን ብር ሲሆን ዝቅተኛው ደግሞ 2.1 ሚሊዮን ብር አካባቢ ነው በአጠቃላይ እንግዲህ እነዚህ ግብር ከፋዮች በፕላቲኒም ደረጃ 54 ናቸው የከፈሉት የብር መጠንም ከ49 ሚሊዮን ብር እስከ 289 ሚሊዮን ብር የሚደርስ ግብር የከፈሉ ናቸው በወርቅ ደረጃ 114 ተሸላሚዎች ናቸው እነሱም የከፈሉት የግብር መጠን ከ9.8 ሚሊዮን ብር እስከ 48.7 ሚሊዮን ብር የሚጠጋ ነው። በብር ደረጃ 193 ናቸው። እነዚህም ደግሞ ከ2.1 ሚሊዮን ብር እስከ 9.7 ሚሊዮን ብር ገቢ ግብር የከፈሉ ናቸው። በአጠቃላይ እንግዲህ እነዚህ ግብር ከፋዮች በከተማ ደረጃ የግብራቸውን የሚከፍሉ ሲሆኑ፣ በፌዴራል ደረጃ ደግሞ ግብራቸውን ከፍለው ነገር ግን ከሚሰሩት ከሚያሰሯቸው ሰራተኞች ግብራቸውን የገቢ ግብር በአግባቡ ሰብስበው ለከተማ አስተዳደሩ ገቢ ያደረጉ ተቋማትም እንደዚሁ እውቅና ሰጥቷቸዋል። ያም ብቻ ሳይሆን ደግሞ የግብርን ጽንሰ ሀሳብ የግብር አከፋፈል ጽንሰ ሀሳብን ለማስረጽ የገቢዎች ቢሮ በትምህርት ቤቶች ደረጃ እንግዲህ በሕፃናት ላይ የግብርን ታማኝ ግብር ከፋይነትን ጥቅሜታ እያስረዳ ይገኛልና በዚህ የተማሪዎች ግንዛቤ መፍጠሪያ ስነስርዓት የተሻለ አፈጣጠም ያስመዘገቡ ትምህርት ቤቶች እንደዚሁም ደግሞ በግብር አከፋፈል በግብር ክበባት ውስጥ ንቁ ተሳትፎ በማድረግ እንደዚሁ የተሻለ ግንዛቤ መፍጠር የተሻለ አፈጣጠም ያላቸው ተማሪዎችም ዕውቅና ተሰጥቷቸዋል። ያም ብቻ ሳይሆን እንግዲህ የገቢዎች ቢሮ የተለያዩ ቴክኖሎጂዎችን በማበልጸግ የግብር ስርዓቱን ለማዘመን የተለያዩ ስራዎችን እየሰራ ይገኛል። በዚህ ረገድ የድጋፍ እያደረጉ የሚገኙ ኢትዮ ቴሌኮም አይነት ተቋማትም ዕውቅና ተሰጥቷቸዋል። በአጠቃላይ እንግዲህ በከተማ ውስጥ የግብር አሰባሰብ ከጊዜ ጊዜ እያደገ መጥቷል። በ2010 ዓ ም እንግዲህ ወደ 33 ቢሊዮን ብር የነበረው የከተማዋ ገቢ በ2017 የበጀት ዓመት ደግሞ ወደ 233 ቢሊዮን ደርሷል። ያ ማለት እንግዲህ በዚህ በአጭር ጊዜ ውስጥ በሰባት ዓመት ጊዜ ውስጥ እጅግ በጣም ከፍተኛ የሆነ እድገት ነው ያስመዘገበው። ያም ብቻ ሳይሆን የ2018 ገቢም ወደ 3 ወደ 350 ቢሊዮን ገደማ ነው የተያዘው እንግዲህ በብዙ እጥፎች የከተማዋ ገቢ እያደገ መጥቷል። ለዚህ ደግሞ በየዓመቱ የሚካሄደው በተለይም ግብር ለሀገር ክብር በሚል መርሃ ግብር ለግብር ከፋያዎች ለታማኝ ግብር ከፋያዎች የሚሰጠው እውቅና የራሱን አስተዋጽኦ እንደያደረገ እንደሚገኝ ግብር ከፋያዎቹ ይናገራሉ። እውቅና የተሰጣቸው የበለጠ እንዲነሳሱ የበለጠ ታማኝ ግብር ከፋያዎች እንዲሰፉ ግብራቸውን በፈቃደኝነት በታማኝነት የሚከፍሉ ግብር ከፋያዎችም እንዲበዙ እንዲሰፉ እያደረገ ይገኛል። ያም ብቻ ሳይሆን እንግዲህ በግብር ሰብሳቢው ስራ ቤትም እንደዚሁ በከተማ አስተዳደሩ ለዘርፉ በተሰጠው ትኩረት በአጠቃላይ በዘርፉ የተሰራው የሪፎርም ስራዎችም ከፍተኛ ውጤት እንዳመጣ ይታወቃል። በዛሬው ዕለትም እንግዲህ በተለያየ መስኩ የግብር አሰባሰቡን የሚያቀላጥፉ እንደዚሁም ደግሞ የታማኝ ግብር ከፋዮችን የሚያሰፉ በግብር አከፋፈሎ ላይ የሚታዩ ህገወጥነትን ለመከላከል የሚያስችሉ የተለያዩ የሶፍትዌሮች ደግሞ ወይም ደግሞ የዘመናዊ የቴክኖሎጂ ውጤቶች ለምተው በክብር እንግዶቹ ተገኝተዋል ወደ አገልግሎት ነው የሚገቡም ይፋ ተደርጓል አድርጓል ማለት ነው። በአጠቃላይ ከተማ አስተዳደሩ የገቢውን ዘርፍ በማስፋት ግብር ታማኝ ግብር ከፋዮችን በማስፋት እንደዚሁም ደግሞ የገቢ መሰረቱን በማስፋት ከተማዋ የምታመነጭውን ገቢዎች አሟጦ በመሰብሰብ በከተማዋ ውስጥ እንግዲህ ከሚሰበሰብ ገቢ 71 በመቶ አካባቢውን ለካፒታል ፕሮጀክቶች ወይም ደግሞ ለድህነት ቀነሳና ለዘላቂ ልማት ለሚውሉ ፕሮጀክቶች በመዋል ከተማዋ ከፍተኛ የሆነ እድገትን ከፍተኛ የሆነ ለውጥን እንድታስመዘግብ እያደረገ ይገኛል። አጠቃላይ የግብሩ ዘርፍ እድገት በከተማዋ ውስጥ በሚሰሩ የልማት ስራዎችም የተገለጠ ይገኛል። በዛሬው እለትም እንግዲህ በስፋት የተላለፉ መልእክቶች እነዚሁ ናቸው። በቀጣይም ሲተዳደሩ ከግብር ከፋዩ ማህበረሰብ ጋር ተቀራርበው መስራት እንደዚሁ ምቹ ሁኔታዎችን በመፍጠር በሌላ በኩል ደግሞ በዘርፉ የሚታዩ ብልሹ አሰራሮችን በመታገልም ጭምር የገቢ የከተማ ተመለጮ ገቢ በስፋት እንዲሰበሰብ እንደሚሰራም ጭምር ነው የተላለፈው መልእክት። እንግዲህ በርካታ መልእክቶች ተላልፈዋል። የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘው ተሻገር ተገኝተው በክብር እንግድነት እንግዲህ መልእክቶችን አስተላልፈው እንደዚሁም የፕላቲኒየም ተሸላሚዎችና ልዩ ተሸላሚዎችንም እውቅና ሰጥተዋል። በአጠቃላይ እንግዲህ በርካታ መልእክቶች ተላልፈዋል። በነገ ዕለት በሚኖረነው የዚህ የዜና ቦጃጅ ሰዓታችን ደግሞ የቀሩ ዝርዝር ጉዳዮችን ለተመልካቾቻችን መናደር ሲሆን፣ ራቢያ ሰብስቤ ለመረጃ አመሰግናለሁ። ሸጋ ምሽት ይሁንልህ። ቀጥለናል። ተመልካቾቻችን እዚሁ ጉዳይ ላይ ስንቆይ የአደረጃጀት የአሰራር፣ የቴክኖሎጂና የተቋም ግንባታ ላይ በማተኮር ፍትሀዊ የገቢ አሰባሰብ ስርዓት መዘርጋቱን የአዲስ አበባ ከተማ ገቢዎች ቢሮ ኃላፊ አቶ ቢኒያም ምክሩ አስታወቁ። የአዲስ አበባ ከተማ ሁለንተናዊ ልማትና ብልጽግና አጋዥ ለሆኑ ግብር ከፋዮች የእውቅናና ሽልማት መርሃግብር ግብር ተካሂዷል። እውቅናና ሽልማቱ ሌሎች ግብር ከፋዮችን ግብርን በአግባቡና በታማኝነት ለመክፈልና በጋራ ከተማችን ላይ የልማት አሻራቸውን እንዲያሳርፉ ለማድረግ መሆኑ

የአዲስ አበባ ከተማ ገቢዎች ቢሮ ገልጿል። የአዲስ አበባ ከተማ ገቢዎች ቢሮ ኃላፊ አቶ ቢኒያም ምክሩ ከተማ አስተዳደሩ ባለፉት የለውጥ ዓመታት በሰራቸው ተከታታይና ተመጋጋቢ ስራዎችን ከተማዋ ባለም አቀፍ ደረጃ ተወዳዳሪና ተመራጭ ከተማ መሆን ችላለች በማለት አንስተው የአደረጃጀት የአሰራር፣ የቴክኖሎጂ፣ የሰው ኃይል ልማትና የተቋም ግንባታ ላይ በማተኮሩ የከተማዋን የልማትና የህዝቡን ኑሮ የሚለውጡ ፍትሐዊ የገቢ አሰባሰብ ስርዓት መዘርጋቱን ገልጸዋል። የከተማ አስተዳደሩ በከተማችን የሚሰራውን የልማትና የህዝቡን ኑሮ የሚለውጡ በሂደት ደግሞ ሁለንተናዊ ብልጽግናን የሚያረጋግጡ ስር ነቀል ስራዎችን ለመስራት የሚያስፈልገውን ገቢ ፍትሐዊነቱ በተረጋገጠ አግባብ ለመሰብሰብ ኃላፊነት የተሰጠው የአዲስ አበባ አስተዳደር ገቢዎች ቢሮ ይህንኑ ኃላፊነቱን በልቀት ለመወጣት የአደረጃጀት፣ የአሰራር የቴክኖሎጂ እንዲሁም የሰው ኃይል ልማት የሪፎርም እና የተቋም ግንባታ ስራ ላይ ትኩረት በማድረግ እየሰራ ይገኛል። ተስፋ ሰጪ የሆኑ ውጤቶችም እየተመዘገቡ ይገኛሉ። የከተማው አስተዳደር ለገቢዎች ቢሮ በሰጠው ልዩ ትኩረት አማካኝነት በአንድ በኩል የተቋሙን አደረጃጀት ሙሉ ለሙሉ በማስጠናትና አስፈላጊ ማስተካከያዎችን በማድረግ ወደ ተግባር የተገባ ሲሆን ለታክስ ውሳኔ አሰጣት ግልጽ ያልሆኑና ለውሳኔ አሻሚ እንዲሁም ለሊበደትና ብልሹ አሰራር በር የሚከፍቱ አሰራሮችን በጥልቀት በማጥናት እና በመፈተሽ ከ30 በላይ የሚሆኑ የአሰራር ማሻሻያዎች ተደርገዋል። የአዲስ አበባ ከተማ ከንቲባ አዳነች አበቤን ጨምሮ ቢሮውን ለማዘመን አስተዋጽኦ ላደረጉ አካላት ያመሰግኑት የቢሮ ኃላፊው ባለፉት ዓመታት የአዲስ አበባ ከተማ የገቢ እድገት እምርታዊ ለውጥ ማምጣቱን ገልጸዋል። የከተማችን የገቢ እድገት እምርታዊ ለውጥ እያሳየ ስለመሆኑ በዋናነት ባለፉት የለውጥ ዓመታት የተመዘገበውን የእድገት ማየት በቂ ነው። በ2010 መጨረሻ 33 ቢሊየን ብር የነበረው የገቢ አሰባሰብ በ2017 በጀት ዓመት 233 ቢሊየን ብር ደርሷል። ይህ እድገት በተለይ ባጠናቀቅ ነው። የ2017 የበጀት ዓመት ከ2016 ጋር ሲነጻጸር በ87 ቢሊየን ብር ወይም በ59.6 በመቶ እድገት የተመዘገበ ሲሆን ይህም ባለፉት ስድስት ዓመታት ከነበረው አማካኝ የገቢ እድገት ጋር ሲነጻጸር ከፍተኛ ምርታዊ እድገት መሆኑን ያሳያል። ከተማዋ ካላት እምቅ የገቢ አቅም አንጻር አሁን ብዙ ስራ የሚጠይቅ መሆኑን የገለጹት አቶ ቢንያም ገቢን ፍትሐዊ በሆነ መንገድ ለመሰብሰብ የተዘረጋውን አሰራር በመከተል በ2018 በጀት ዓመት የታቀደውን ገቢ ማሳካት ለመሰብሰብ እንደሚሰራም ተናግረዋል። በጀመርነው የ2018 በጀት ዓመት ደግሞ ከተማችን ቀደም ብላ ባዘጋጀችው የትራንስፎርማቲቭ እቅድ መሰረት የታቀደውን የ350 ቢሊዮን ብር ከተማ አቀፍ የገቢ ዕቅድ ለማሳካት ባለፉት ዓመታት የተከተልነውን ገቢን ፍትሐዊነትን በሚያረጋግጥ መልኩ መሰብሰብ አለበት የሚለውን የክብር ከንቲባችን አቅጣጫ በመከተልና ቢሮ ወደ ተሟላ አተገባበር እያስገባ ያለውን የአሰራር የአደረጃጀት፣ የቴክኖሎጂና የሪፎርም ግንባታ ስራችን ውጤታማ በማድረግ የገቢ እቅዱ እንዲሳካ ርብርብ እየተደረገ ይገኛል። እቅዱ እንደሚሳካም ጥርጥር የለንም። ዘገባው የዳንኤል መላክ ነው። ቀደም ሲል ያነበብኩት ዜና ዝርዝሩ ደርሶኛል። ጉዳዩን ደግሞ ላስታውሳችሁ። ግብር ለሀገር ክብል በሚል በአዲስ ኢንተርናሽናል ኮንቬንሽን ማዕከል የአዲስ አበባ ታማኝ ግብር ከፋዮች የእውቅናና ሽልማት መርሃ ግብር ላይ የተገኙት የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር ይህ ኩነት ኢትዮጵያ ታላቁ የህዳሴ ግድብን እውን ባደረገችበት የከፍታና የማንሰራራት ዘመን ማሳያ የሆኑ ሀገራዊ ታላላቅ ፕሮጀክቶች በተመረቁበትና በተጀመሩበት ማግስት መሆኑ ትልቅ ትርጉም ይሰጠዋል ብለዋል። ሀገሪቱን መካከለኛ ተገቢ ካላቸው ሀገራት ተርታ ለማሰለፍ መንግስት በቁርጠኝነት እየሰራ መሆኑን የተናገሩት አቶ አገኘው በዚህ የተገኘውን ስኬት ማስቀጠል እንደሚገባም ጠቁመዋል። የፌዴራሉ መንግስትም ሆነ በአዲስ አበባ ከተማ አስተዳደር ከአመት አመት ገቢ የመሰብሰብ አቅማቸው በማሳደግ ዜጎችን የልማትና የፍታዊ ተጠቃሚነት ጥያቄ ለመመለስ ከፍተኛ ትኩረት ሰጥተው በመስራት ላይ ይገኛሉ። የዜጎችን ኢኮኖሚያዊና ፍታዊ ተጠቃሚነትን ለማረጋገጥ እንዲቻል መንግስት እስካሁን ድረስ በሀገሪቱ ከሚፈጠረው ሀብት ግብርና በታክስ ገቢ ለመሰብሰብና የሰበሰበውን ገቢ ወደ ልማት ለማስገባት ከፍተኛ ጥረት በማድረግ ላይ የሚገኝ ቢሆንም በቀጣይም የዜጎችን በተለይም የአዲስ አበባ ከተማን አዳጊ አዳጊ ፍላጎት በበቂ ደረጃ ለማሟላት የመንግስትና የግብር ከፋዩ ማህበረሰብ ይበልጥ ተቀናጅቶ መስራት እጅግ አስፈላጊ ይሆናል። በተለይም በከተማዋ ለሚታየው ሁለንተናዊና ዘላቂ እድገት የግብር ከፋዩ ድርሻ የላቀ እንደሆነ የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር ገልጸዋል። ይህንኑ ለማስቀጥልም የቅንጅት ስራዎች ተጠናክረው መቀጠል እንዳለባቸው ጠቁመው አሰራሮችን በየጊዜው መፈተሽ ላይ ትኩረት ሊደረግ እንደሚገባም ገልጸዋል። በአሁኑ ጊዜ በአዲስ አበባ ከተማ የሚታየው ሁለንተናዊ ለውጥ ያለ እናንተ ታማኝ ግብር ከፋዮች ተሳትፎ ይሳካል ተብሎ አይታሰብም። እናንተ ግብር ከፋዮች አዲስ አበባ ከተማ እንደገና እንድትሰራ አድርጋችኋልና ከፍተኛ ምስጋና ይገባችኋል። እንኳን ደስ አላችሁ። የግብር ከፋዩን መሰረታዊ የአገልግሎት አሰጣጥና የመልካም አስተዳደር ጥያቄዎች በየጊዜው እየፈተሹ መፍታት ሁሌም የትኩረት ማዕከላችሁ እንዲሆን በዚህ አጋጣሚ ላሳስብ እፈልጋለሁ። በመርሃ ግብሩ በየደረጃው ለሚገኙ ግብር ከፋዮች እውቅና የተሰጠ ሲሆን የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘው ተሻገር የአዲስ አበባ ከተማ አስተዳደር ከንቲባ ዳነች አበቤና የገቢዎች ሚኒስትሯ ወይዘሮ አይናለም ንጉሴ ለታማኝ ግብር ከፋዮች የፕላቲኒየም የወርቅ ሜዳሊያና የብር ሜዳሊያ ሰጥተዋል። የፕላቲኒየምና የወርቅ ሜዳሊያ ተሸላሚ ታማኝ ግብር ከፋዮች የ2018 ዓመተ ምህረት የ የንግድ ዘርፍ አምባሳደር ሆነው ተሾመዋል። ይሄ ሊመጣ የቻለው ከህብረተሰቡ አንድ መሆን ነው። በመመካከር በመነጋገር ነው። የህፃናት ማቆያ አለን፣ ጂም አለን። የመኪና ማቆሚያ ፓርኪንጋችንን ጥሩ አድርገን ሰርተነዋል። እርስ በርስ በጣም ተገናኝተን ክሎዝ ሆነን ተደጋግፈን ህብረት ፈጥረን ለመስራት ግቢው ሴፍቲ ሁሉ ነገር ተጠብቆ ነው። ይሄ ሁሉ በበጎ ፍቃድ ነው። ለመኖሪያ እጅግ በጣም ምቹ የሆኑ ነዋሪያችን ተደስቶ የሚኖርበት የራሳቸውን አካባቢ የራሳቸውን መንደር ቆንጆ አድርገው የያዙ ብሎኮችንም መፍጠር ችለናል። ተመልካቾቻችን በማስከተል ደግሞ የስፖርት ዘገባዎቻችንን ተከታትለን እንመለስ።